ሰላም ሰላም፣ ጤና ይስጥልኝ ወደ ዩቲዩብ ቻናሌ የቤተሰቦች እንዴት ናችሁልኝ? በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ወገኖቼ ሰላማችሁ ብዙ ትርፍ ይበልልኝ። ነው እሱ ግን፣ ሩታ ከባድ ውሳኔን የመጣችሁ እንግዲህ እንዳያችሁት ወስናለች። የፍቺ ወረቀቱንም እንዲሁም ደግሞ መጥሪያን ጭምር ነው ይዛ የመጣችሁ። እንግዲህ እቺ ልጅ ለዚህ ያበቃትን ነገር ሁላችንም ሚዲያ ላይ በስነስርዓት የእነ ሩታን ቪዲዮ ካስከፈ የምንከታተል ወገኖች በደንብ አጥርተን ነገርን ከስሩ ምንን ከጥሩ የሚባል ተረት አለና አሁን መታችሁ አሁን ላይ የምትከታተሉ ወገኖች የተፈጠረውን ነገር መጀመሪያ ማወቅ አለባችሁ። ከመጀመሪያ ከስር መሰረቱ ማለት ነው። የዛኔ ይገባችኋል። የዛኔ ትክክለኛውን መንገድ፣ ትክክለኛውን ፍርድ፣ ትክክለኛውን ሀሳብ ታስቀምጣላችሁ ማለት ነው። ስለዚህ ሩታ ባሏ በስነስርዓት ትዳሩን አክብሮ ቤቱን አክብሮ እንዲቀመጥ አብሯት ህይወትን በስነስርዓት እንዲመራት ትፈልግ ነበረ። ነገር ግን እሱ ደግሞ ብዙ ጊዜ የሆነ ነገር ሲፈጠር እሮጦ ሴት ላይ ነው የሚሄደው። ሰማችሁስ አይደለ? አቡሻን በስነስርዓት አስረግጦ ነው የነገረው። ዛሬ አብርሽ ምንም ትንፍሽ አላለም። አቡሻ ሲናገር የነበረው ነገር እንዲያውም ጸቢሁ ላይ ይፈጠራል ብዬ ነበረ፣ ከሴት ጋር እንደፈለገ የሆነ እንዲህ የሆነ እያለ ሲናገር አብርሃም ምንም አይነት ተቃውሞ አላሳየም። ስለዚህ ይህ አመል ችግር አለበት በቃ አሁን አንድ ያወቅነው ነገር ምንድን ነው? የዚህ አይነት አመል ችግር አለበት። ለዚህም ነው እንግዲህ ከሴቶች ስር የማይጠፋው። እነሱም ደግሞ እንደዚህ በባትሪ ነው ፈልገውት የሚመጡት። እኔ ምን እንዳዩበት ልጅ ላይ አላውቅም። አይ የዘንድሮ ሴቶች ለነገሩም እንደሚፈልጉ ይታወቃል እኮ ጭፈራ፣ ደህና ነገር ያሰው ካለው መለጠፍ ነው በቃ። ምንም ይሁን ለምን እንደው በመሪ የሚሄድ አይሆንም። ቤተሰብ፣ የምሬ ነው፣ ከእንዲህ አይነት ሴቶች ይሰውራችሁ ፈጣሪ። አንዳንድ ወንዶች ማለት ነው ጥሩ ወንዶች ባይዘው። እናም አሁን ሩታ የወሰነችበት ውሳኔ እኔም ራሴ ማለት ነው ለምን እንዲህ ወሰነች፣ ለምን እንዲህ ታደርጋለች ብዬ በፍጹም በሩታ ላይ አንዳች ሂስ ማንሳት አልችልም፣ አይምሮ አይፈቅድልኝማ። ስትሆን የሆነውን ነገር ሁሉ አብረናት እያየን ነው። ስታለቅስ አብረናት እያለቀስን፣ ስታዝን አብረን እያዘንን ነው። እሱ ሲያላግጥባት እየተቃጠልን ነው እያየን የነበርን ነው ይውላችሁ። ትዳር ውስጥ ፍቺ የሚባል ነገር ሲመጣ በጣም ከባድ ነው እንጂ እንደምናወራው ቀላል አይደለም። ፍቺ ጥሩ አይደለም። እውነት ለመናገር እውነት ለመናገር ፍቺ ጥሩ አይደለም። ከዚህ በፊት ሩታን ልጁን ያለ አባት እንዲሁም በፍቺ ብቻሽን ለማሳደግ አስበሻለሁ ብለን የሆነ ጊዜ ላይ አብርሃም መለስ ብሎ የተስተካከለ ያልንበት ሰዓት ላይ ስንወቅሳን ነበረ። ነገር ግን ሁሉም እንዳመጣጡ እንደ ጊዜው ነው የሚሄደው። አሁን ላይ በከባድ ሁኔታ ከሴቶች ጋር ያለውን ኮሚኒኬት አላቆም አለ፣ አልተዋለ እምቢ ያለ ልጁ በቃ ቤተሰብ ትረዳላችሁ ብዬ አስባለሁ። በተለይ ደግሞ እላችሁ ትዳር ውስጥ ወንዱ ወይም ሴቷ ወደ ሌላ ነገር ሜዱ ቺት የሚያደርጉ ከሆነ ይሄ በጣም ከባድ ነው። እንዲህ እየሆናችሁ ትዳራችሁ የምትቀጥሉ ወገኖች ማለት ነው የምሬ ነው። ይሄ ፈጣሪ የሚፈቅደው ስላልሆነ ራሳችሁን ይህን ያህል እንደዚህ እንደ እንደ ጤናማ እንደ ሰው አስቡ ለራሳችሁ ማለት ነው። ማለት በዚህ በኩል ማንንም አይደራደርም ማንኛውም ሴት እኔ ትደራድራለች ብዬ አላስብም። አንዳንዶች ኖርማሌ በቃ ወይ አማራጭ ያጡ እየመሰላቸው ይሆናል በእንዲህ አይነት ህይወት ውስጥ የሚኖሩት እንጂ ወንዱ በተለይ ስነ ስራ ከሌለው ሴት የሚያበዛ ከሆነ ሌላ አይነት ተግባር የሚፈጽም ከሆነ በዚህ ድርድር የለም። ለምን ሩታ አራት አምስት ልጅ አትወልድም? ሲሪየስ ነው የምላችሁ። ትዳር ውስጥ ፍቺን እየደገፍኩ አይደለም ግን ደግሞ አግባብ አለው እያልኳችሁ ነው። በዚህ በኩል አትደራደሩ ነው ምላችሁ። በላያችሁ ላይ እንደዚህ እንዳብርሽ ሌላ ችግር ውስጥ እየገባ የሚመጣን ወንድ አሚን ብላችሁ አትቀበሉ። ስለዚህ ሩታ ጠበቀችው፣ ይመለሳል ይስተካከላል ብላ ጠበቀች። የሚሆን አይደለም አይታችሁ ላ ርልክ የርሚላ ሲለቀቅልን የነበር ቪዲዮ ፎቶዎች እንዴት እንደሚያሳፍሩ እንዴት እንደሚዘገንኑ ወገኖቼ በቃ እንደ አንድ እኔ ይሄ ሀሳብ በተለይ በሩታ ላይ ያየሁትን ህይወት በራሴ ቢሆንስ እያልኩ ነው የምናገረው እንጂ በሩታ ስለደረሰ ብቻ ዝም ብዬ የመጣልኝን ሀሳብ እየተናገርኩ አይደለም። እኔም ቢሆን አደርገዋለሁ። በተለይ አርፎ የማይቀመጥ ወንድ ከሆነ ለሰከንድም ከዛ ሰው ጋር መኖር አልፈልግም። እንዴ፣ ምን የምን መግማማት ነው ምንድነው? ማዝናሻ መግማት፣ መግማማት ብለዋል። የምን እንደዚህ የተጨመላለቀ ህይወት ነው። ምን አስፈለገ እንዲህ መሆን፣ ምን አስፈለገ ሰው ጤነኛ ህይወት መኖር ሲችል፣ ትዳሩ ላይ ጨዋ ሆኖ መኖር ሲችል፣ ቤቱን ማክበር ሲችል፣ ሚስቱን ማክበር ሲችል፣ ለምን ይሄ ሁሉ መጨመላለቅ አስፈለገ? ይሄ በፈጣሪም ዘንድ አይፈቀድም። ቤተሰቦች፣ በዓለማዊም ነገር የሚያስደስት ህይወት ስላልሆነ ሆነ አብርሃም። ተመከረ ተዘከረ፣ አብርሃም እኮ ሚሊዮን እንዴ ጠቅላላ ህዝብ እየመከረው ነው። በዚህ በኩል ሚስቱ እንደዛ፣ እቺን የመሰለች አስተዋይ፣ ንግግሯ በራሱ ማር እኮ ነው ሩታ የምትናገረውን ነገር እንደ አብርሃም ጊዜ አይፈጅባትም፣ አስባ ጥሩ ነገር ለመመለስ በራሱ ምርጥ ሴት ነበረ። ፈጣሪ ሰጠው፣ እሱ ግን አልቻለበትም አያያዙን። አንዳንዴ ወላችሁ አያያዙን ካልቻላችሁበት የሆነ ጥሩ ነገር ቢሰጣችሁ ሁሉም ነገር ይበላሻል። አብርሃም ፈጣሪ ገንዘብ ሰጠው፣ በልፋቱን ያመጣው በእርግጥ ዝም ብሎ አፍሶ አይደለም፣ ግን እንዴት ደግሞ ገንዘብን መያዝ እንዳለበት አላወቀም። የሆነ ጥሩ ነገር ሲኖር በውስጥ ሀብት ሲኖር የሆነ ከፍተኛ ነገር ላይ መድረስ ሲጀምር፣ መጡ ሴቶቹ ከያቅጣጫው፣ ከየጎሬው፣ ከየተደበቁበት። ሄርሜላ ማናት? ምንድን ናት? ከዚህ በፊት እናቃታለን? አናቃትም። አሁን ነው ባብር ህይወት ውስጥ የመጣችው፣ ለዛውም እንደዚህ በባትሪ ፈልጋ፣ ለዛውም ከውጪ የእጅ ሰዓት በውድ ዋጋ ገዝታ የመጣች ሴት። ምንድነው ፍላጎቷ? ፍላጎቷ ይሄ ነበረ። አሁን ሩታ የደረሰችበት ቦታ እሷን ማድረስ እንዲፋቱ፣ እንዲለያዩ እሷም ደግሞ የአላማዋን የፈለገችውን አላማ ለማሳካት። በቃ እንዲህ አይነት ይወላችሁ አደገኛ ሴቶች አሉ ምድራችን ላይ። ከማን ነበር ወንድማችን ከአቡሻ ጋር ሩታ ስትመጣ፣ ትላንትና አይታችኋል፣ ወረቀት ሲቀድ ነበረ። ግድ ነው ዛሬ ሰው አጠገቡ ያስፈልጋታል። ሩታ በጣም ብልህ አስተዋይ ሴት ናት። በነገራችን ላይ ማርኬ እንቋረለ ወረቀት ቀዳዶ ላያቸው ላይ ጥሎ ሄደው ዛሬ ደግሞ ምናልባት ቤተሰቦቿ ፊት ላይዳፈር ይችላል። ትክክል ናት። አብራ መምጣቷም ሂጂ ውጪ ተብላ ከነበረበት ቤት ነው መልሳ የመጣችው፣ ግዴታ ወረቀቱን መስጠት ስለነበረባት። እንደ ሩታ ታጋሽ ሰው የለም። እኔ ብሆን እዛሽ በራፍ አልደርስም ነበረ፣ ሂጅ ከዚህ ብሎ አባረረኝን ሰው ማለት ነው። ስለዚህ ሆነም ቀረም ሩታ ብዙ ታግሳለች፣ ብዙ ለፍታለች፣ ብዙ መስዋዕትነት ከፍላለች። እዚህ ደረጃ ያደረሳት ነገር ደግሞ አብርሃም አርፎ ያለመቀመጡ ችግር እንደው አብርሃም በሴት ጉዳይ ሚስቱን ፈታ ስትባል በራሱ ለአንተስ አይዘገንንም? በቃ አርፎ አይቀመጥም፣ ዱርዬ ነው፣ ሴት ያባርራል። በቃ አሁን እኮ ይሄ ነው ያንተ መለያ እኮ ይሄ ነው ታውቃለህ። በምንም ነገር እኮ አይደለም ሩታ አይፈታችክ ወይም ልትፈታክ የተዘጋጀችው። በእርግጥ ላትፋቱ ትችላላችሁ፣ መጨረሻችሁን ፈጣሪ ስለሆነ የሚያውቀው። ግን ይሄ ደረጃ የደረሰችው አንተ አርፈህ አለመቀመጥክ ነው። በአንድ ሴት አለመርጋትን ሚስትን አለማክበር ነው፣ ዝሙት ነው የአብርሃም። ከዚህ ውጪ እኮ ምንም መልስ የለውም። በቃ የአሳፋሪ ነገር ነው። አሁን ሚዲያ ላይ እንደዚህ እናንተ አንተና ሚሄር ሚል ላይ የሰራችሁት ነገር እንደ ቀላል አየከውና፣ በቪዲዮ እየቀረጽክ በፎቶ እየቀረጽክ ወደኛ ለቀክልን እንጂ በጣም አሳፋሪ ነው። በዚህ ጊዜ እኮ ሁን ብላችሁ ነው ህዝቡ የምታለማመዱት እንደዚህ አይነት ጋጦወጥ ህይወትን ማለት ነው። እንጂ እናንተና አንተና ሄርሜላ የሆናችሁት ነገር ሚዲያ ለጭራሽ መለቀቅ የለበትም። ምክንያቱም አንተ ባለትዳር እንደሆንክ ነው እኛ የምናውቀው እንጂ የእናንተ ሁኔታ የወንድም ይህት አልነበረም፣ ሲለቀቅ የነበረው ቪዲዮ። ስለዚህ ተዋለች ተዋለች ተዋለች፣ ምከራው ምከራው እምቢ ካለ መከራ የምከራው በቃ። ከዚህ በኋላ ሩታ ስታስበው እንደ መኖር አለባት ይችላል። ከሰውነት ተራ ወጣች፣ በእውነት ታሳዝናለች። እንግዲህ አንዲት ሴት ስታረግዝ ፊዚካሏ ምን ያክል ጨመር እንደሚል ታውቃላችሁ። ሞላ ሞላ እንደምትል ሩታ እኮ እንደዛ አይደለችም። ሆዷ ላይ ያለው ስፔስ ብቻ ነው ቦታ ያለው እንጂ የዋት እስቲ፣ እንዴት እንደገረጣች አታሳዝንም? ይሄ ሁሉ ከጭቅጭቅ እሱ እሷን ትሪት ካለማድረጉ በለዋ ላይ የወሸከተ እያቃጠላት እየተናደደች በሽተኛ ሁላ አለመሆኗን ይገርመኛል። እና እውነት ነው እግዚአብሔር አለልኝ ብላለች። አዎ እግዚአብሔር አለላት። እዚህ ያደረሳት አምላክ ያውቃል ከምንም በላይ ሩታ ፈጣሪሽን መተማመኛ ስላረግሽ የተማመንሽበት አምላክ አይጣልሽ እውነቴን ነው አስገርም ሁኔታ ህይወትሽ ይቀየር በቃ ደስተኛ ህይወት የምትኖር ያርግሽ የወደፊትሽን እና ለወደፊቱ ከተወለደ በኋላ ልጁ ምን አይነት ነገር ይቀጥላል ያው አባት እስከሆነ ድረስ እየመጣ ያያል ይጠይቃል ነው እሷ አባባሏ ወደ አይደለም ወገኖች ከአብርሃም ጋር አንድ ቤት ቁጭ ብላ ልጇን ማሳደግ ጠልታ አይደለም ዘጠኝ ወር ያላያት ሴት ልጁን ያልተንከባከበ ዘጠኝ ወር ሙሉ ወገኖች ይሄ እኮ ከአእምሮ በላይ ነው። ይኸው የሰው ሰርግ ላይ የሰው እንትን ላይ እየጨበጨበ ነው ሄዱ የና ዳኒ ና እነጽጌ ላይ እየታገቢኛለሽ ወይ ፕሮግራም በቃ ይ እያሽቋለጠ ነው እዛ ቆሞ ማለት ነው። ምን አለ ለራስ ክይወት እንዲህ ብትሆን አብረሽ። አንዳንድ ጊዜ እኮ ለራሳችን የማናደርገውን ለሰዎች ላይ እንፋለማለን፣ በራሳችን ላይ ግን ተግባራዊ አናደርግም። ስለዚህ ጥፋቱ የማን ነው? ያንተ ነው። ያንንም ጥፋት ደግሞ ማለት ነው እንደዚህ ምሕረት የሚያሰጥ አይደለም። የሆነ ነገር ተሳስተክ ወይ ቃላት ችግር ኖሮብክ ወይም ደግሞ የሚታረም ስህተት ቢሆን ኖሮ አዎ ታልፈ ነበረ። ሩታ እስከመቼም ቢሆን ስታገስ ነበረ። ግን ይሄ የትዳር ጉዳይ ነው። የባል ጉዳይ፣ የሚስት ጉዳይ ነው። የሴት ጉዳይ ነው። በተለይ የሶስተኛ ሴት የምትመጣ አራተኛ ሴት የምትመጣ ጉዳይ እጅግ ከባድ ነው። እውነት ነው። ዘጠኝ ወር ሙሉ ያልተንከባከበኝ ሰውዬ ከዚህ በኋላ ምን ሊያደርግልኛል ብዬ ነው የምጠብቀው አለች። እኔ እየትፋቱ ይፋቱ እያልኩ አይደለም እውነት አብርሃም፣ እንደው አሁን ካለው ሕይወቱ ተቀይሮ ምርጥ ልጅ ቢሆን እኔ እግዚአብሔርን በጣም ደስ ይለኛል። እኔ የግል ጥላቻ የለብኝም ከአብርሃም ጋር እውነቱን ስነግራችሁ እግዚአብሔር በሚያውቀው በምን ነገር ግን በሚስቱ ላይ የሰራው ደባ ምሕረት የሚያሰጥ አይደለም። እኛ እንድንጠላው ባህሪውን እንድንጠላው አድርጎናል። ባህሪው ነው እንጂ የባህሪ ችግር ነው እንጂ ሰው እኮ ነው፣ እንደኛ ሰው ደካማ ፍጡር ነው። ግን የባህሪ ችግር አለበት። ይሄ የባህሪ ችግር ደግሞ አብዛኞቻችን በዛ ነገሩ እንድንናደድበት፣ ይህንን ባህሪውን እንድንጠላ አርጎናል። ስለዚህ በትዳር ላይ መማገጥ ደግሞ ማንም ሴት አጨብጭባ የምትቀበለው አይደለም። እኔ የሩታን ውሳኔ አከብራለሁ ልክ እነ ማርኬ እንዳከበሩላት ምክንያቱም አማራጭ የለም። ተመከረ ተዘከረ፣ አባትየው መጡ፣ ትልቅ ሰው ገባ፣ ትወጣቶቹ ገቡ። ማ ያልገባ አለ? ያልገባ የለም። ሰልችቷቸውን አብዛኞቹ የተውት እንጂ በእና አብርሃም ሕይወት እኮ ያልገባ የለም። አንዳቸውም ለውጥ አላመጡም። እሩታ ይኸው የምትናገረው ነገር እንኳን ለአብርሃም ለሌሎቻችንም ብዙ ነገር የምንቀስምበት ነው። ልጅቷ የልጅ አስተዋይ ነች። የምትናገራቸው ቃላቶች በራሳቸው ቁም ነገር ያላቸው፣ መልሳቸው ትክክለኛ የሆነ ነገሮች ነው። ይሄንን ቢያቅ ኖሮ ከሩታ ይማር ነበር። አብረሽ አጠገቡ ምን ያህል እንጃ። ከሱ በጣም ባይምሮ ትልቅ አለች ሩታ፣ በጣም አስተዋይ ናት። ሰማይና ምድር ነው የእነሱ የሁለቱ ልዩነት ማለት ነው። ምን ይፈጠር ይሆን? ያ ሁሉ ትዳር በቃ ውሃ በላው። ያ ሁሉ ልልታ፣ ያ ሁሉ ጭፈራ፣ ያ ሁሉ እንደው እግርህን ልጠብ እግርሽን ልጠብ የሚባባሉት ያ ሁሉ ሮማንሲ በዲም ላይት ፍቅራቸውን ሲያሳልፉ የነበረው። እረ ስንቱን እናስታውስ። ቤተሰብ ለሱ ብላ ሩታ ስንት ፈተና ስትበላይ የነበረው አስታወስኩ። በዚህ ሰዓት ብዙ ነገር ባይምሮ የመጣ? ብዙ ነገር አሳልፏል። የሚደናንቁ ብዙ ቻሌንጅ በህይወታችን ሊገጥመን ይችላል፣ ግን እንወጣዋለን ሲሉ ነበር አንድ ሰሞን። አሁን ግን የማይወጡት ቻሌንጅ ውስጥ ነው ያሉት። አሁን ላይ እንኳን እኮ ማለት ነው ስታዩት ቤተሰብ የሆነ ድንግጤ ማለት በቃ የሆነ አለ አይደለ፣ ይሄንን ነገር እንዳይሆን የሚታገል በዚህ ሰዓት አብርሃም፣ እውነቴን ነው እውነተኛ ፍቅር ለሩታ ቢኖረው እና ትዳሩን መታደግ ቢፈልግ መሬት ላይ ብርክክ ብሎ ኡኡ ብሎ እያበደ ማልቀስ የነበረበት ልጅ ነው ወይ ጉድ! እንኳን እሱን እንጃ ምንም ምን ያላየሁበትም ባይዘ ወይ እንዳየሁት ኖርማል ነገር ነው፣ አሁንም ድረስ እየታየበት ያለው ምክንያቱም በዛ በኩል የሆነ ህይወት ሊያስተካክል የሆነ ህይወት ውስጥ ሊገባ አስቧለች። በትዳር ላይ ትዳር ማለት ነው። በቃ ሌላ አይደለም እኮ ሄርሜላ አስበዋለች። በአጠቃላይ በቃ ወደ ርሷን መስመር አስገብተዋለች። አደገኛ ሴት ናት ሄርሜላ በነገራችን ላይ። ሄርሜላ የህይወት ዘመንሽ ቀሪ ዘመንሽ ደስተኛ ሆነሽ ትኖር ያለሽ በጣም አንቺ ከዚህ በኋላ ስኬት ውስጥ ትገቢያለሽ ወይ የሚለውን ነገር እንዳታስቢው። ማንም ቢሆን የዘራውን ያጭዳል። ሩታ የተደረሰባትን ነገር መመለስ ባትችል ፈጣሪ የሚያይ ስላለ ለአንቺም እንደ ስራሽ እንደ ስራሽ ብድራትሽ ይመለስልሻል። አብርሽም እንደዛው። ስለዚህ ወገኖቼ፣ ቡሻ ትክክለኛ ነገር ነው የተናገረው። የሩታን ድምፅን የተናገረው ብዬ ነው ማስበው። አንድ ሰሞን እና ቡሻ ሲያናድዱን ነበረ። በአብርሽ ጉዳይ ማለት አብርሽኛ የተመለሰ መስሎን እንታይ በቃ ሩታት ጨክኚ፣ ሰላም አውርዱ፣ ከና አቡሻ ጋር ታይ ያልናት ነበር። ስንቆጣን ነበር። ግን አሁን ላይ ደግሞ የከፋ ነገር መጣ፣ ያሉት አልቀረም። ልጆቹ ልጆቹ ያሉት አልቀረም። ተመልሶ እሱ ከማጥፋት ወደ ኃይል አይልም ሲሉ ነበረ። ይኸው እንዳያችሁት ተመልሶ በሄርሜላ ሜላ ህይወት መጣ። በዛች በልጅ አለኝ ብላ በመጣችሁ ነበር ያኔ ጦርነት የተነሳው። አሁን ደግሞ በየርሜል እንዲህ አይነት ህይወት ይቅር በአፍንጫዬ ይውጣ ነው የምትለው። እውነት ነው፣ ቤተሰብ በአፍንጫ ይውጣ እንዲህ አይነት ህይወት እንዴ ሰው ልጅ እኮ አስር ህይወት የለውም አንድ ህይወት ነው ያለዋ። ከኖርን ጽድት ያለ ህይወት መኖር፣ ጨዋ መሆን፣ ትዳራችንን ማክበር፣ ለሚስት ለባል መታዘዝ፣ በፍቅር መኖር፣ መታገስ፣ ጨዋ መሆን። በተለይ ደግሞ ይሄ መዞሞት ከጀርባ በኩል ወደ ሌላ ሴት መሄድ ምናምን የምትሆኑ ወንዶች ሴቶችም እውነቴን ነው፣ የፈጣሪ ቁጣ ነው የሚወርድባችሁ። ባይዘው ምንም የምታገኙት ነገር የለም ከመልከስከስ ውጭ። እኔ ውሻ ነው ሲልከስ አይከሰማቀው የሰው ልጅ ክቡር ነው ብዬ ነው ማስበው። ለማንኛውም ግን እንግዲህ ጉዳዩ በዚህ ሁኔታ ላይ ያለው፣ ወረቀቱን ተቀብሏታል። እስከ ነገ አስብበታለሁ ብሏል። እንጠብቅ፣ ይሆናል ቤተሰብ። ጊዜ ለኩሉ ሰላማችሁ ይብዛልኝ።